ሽማች ንሽማ ክንዴ ናምጪው። አሁን እንዲሁ ቀለል ያለ በትር ብትይዝ በክንዴ መስሎኝ። በዚህ ተከብሬ የምኖር እንኳን ለእኔ ለሰፈሩ ሰው በእዚያ ላስከብርላቸው የምኖር ወደዚህ ነው የምመጣበት ነበር። መጣው ተሎ ነው የምመጣ። ወዲያ ወዲህ እንዳትይ

እንደለከፍሽ ነው ወይስ ተሰው ገጠምክ? ሰው ከዛ ከድሮሽ ባል ጋር ተገናኝቼ ነው። እንጂ ምን አገናኛችሁ ደግሞ? ምን አጋጠማችሁ? ምን ገጠማችሁ? አሁን ገጠማችሁ? መንገድ ላይ ተገናኝተን፣ ሰው በሆነ ሰው በሆነ ነፍሱን፣ ነብሱን ይዟት ገብቶ፣ ሰው በሆነ ሰው ገላገ የእናት የአባት የአምላክ አትጥፋ ሲለው ገላጋይ ደርሶ ነፍሱን ይዟት ከ እና ደህና ነው ተረፈ። ኦሆ ምን ዋጋ ወድቋል፣ እና የሚያነሳው የለም ሰው አይተ እግዚአብሔርን ሰውና ማን ያነሳዋል? ደህና ነው ተርፏል አልኩሽ። አንተ ምን ሆነ ነው የምታለቅስ እንዴ? እንዲህ በገላጋይ ልፍ ብሎ መታኝ፣ ተሽሎክልኮ በገላጋይ። በድንጋይ ነው ወይስ በሽመል ነው? ሽመል እሱ ነው ሽመል ቆርጦ ሽመል የሚይዝ ሽመል እሱ እንደ ወንዶች ደግሞ ሽመል ቆርጦ ሽመል ይዝ በምንድን እንደ ነው ማገዛ ሽመል ነው እንጂ አንቆራጦ አንቆራጦ ይለቀቀኝ፣ እናቴ ኧረ፣ ምን እግዚአብሔር አንተ እሱን ያተረፈው አንተን ነው እንጂ ደግሞ አትርፎኛል እግዚአብሔር ይላል። ወግጅማ አንሽ፣ በቅባት ቢጤ አምጭልኝ፣ ዝም ብለሽ እንትን አትበይ። እንደ ደግሞ ወንዶች ደግሞ ሽመሉ ተይዞ መወጣቱ አሃ እንግዲህ አንቺ ለክፈሽኛ የለ እንጂ እንደው እሱ እንደው ይጨብጠኝ ነበር። አሃያ አልመልስበት ብሎ አይደለ ወይኔ፣ ወንዱ አሃያ አልመልስበት ብሎ አይደለ የተጫወተብህ አልጮም ነይሽልኝ እ ሽመሩ ተይዞ መወጣቱ

ኦሮክ ኦሮክ ኦሮክ ኦሮክ ኦሮክ፣ ምን ሆኖ ነው አበያል? እንጨት ሲፈልጥ እንደው እግሩን መጥቶ። እንጨት እንፈልጣለሁ ብለህ ነው ስንክል። እንደውም ስንክል ነበረ ተጨርሷል። እና ብዙ ጎርቶታል። እንደው አትርፈ ካለ መሰለህ አንተዬ። እንደው እ እንደው ምን ውለህ አጉል ቦታ ነው መሰለ። ትንሽ እንደው ዝቅ ቢልለት ነው አንገቱ ላይ እግሩ አንገት ላይ ነበረ እንደዛ እንደው ኦሮ ጋራ ጋራ እና ሰው ጠፋ ትንሽ ታች አንገቱ ላይ ቢሆንለት ነው። አጓጉል ቦታ ላይ ያልፈርሱን ወጭቆ ይጥሞት ለማለት ፈልገ ነው ደሞ ይሄ አስኮላይ፣ አጋድም ነበር።

ዛሬ ይሄ ብልሃት ባይመጣልኝ አስከሬኑ ነው ነበር የሚነሳ። እኔ ለሱ ወይኔ ወይኔ ነው አባቸው። ለሱ ብዬ ነው ለሱ ብዬ ነው ዛሬ፣ እንጂ እንዲሁ ይሄ ሽመልም ቁረጥ እያለች ብቆርጥ ኖሮ ሽመሉም ጭምር ነው የሚመጣ ሰገራ። ዛሬም ቢበለኝ እናንተ እንዲሁ በጭንቅቀን ድርቅ

ከርፋፋ ደግሞ አለማፈሩ ሴት አስከትሎ ሲሄድ እንደው እንደወንዶቹ ላ ሙጀሪያም ይሁን ልጅ እንደው አሳሳች ባለፈው እንዲያርጎህ የሰደድህ ልጅ አይደል? ወ አታ ይሁሹ ማዛውን ያውናልህ አይደል? እነዚህ ሰው እንደሌለ ገላጋይ እንደሌለ ሰብረ ሰ ይሄ ነው፣ ይሄ ነው እንደው ነፍሱ ቢጠፋብኝ አንቺን ትቼሽ መታሰሩ

ደሞ ለወንድነት ደሞ ተርተር ተርተር ነው መለቀልኝ፣ ተርተር ተርተር

እንዲያው አብሬሽ እኖራለሁ ዞሮ ዞሮ ሰውዬ ነው እንጂ ሰው እንደሌለ ይሻላል በለሽ ነው። እኔ እኮ ይኸውልሽ ባለፈው መጉሩን ሰብሬ ጥዬው ሐኪም ቤት ሲመላለስ ያን ሁሉ በሽማግሌ አስጠይቀኛል ብዬሽ ነው። እውነት እ እውነት እንደዚያ። ግድ የለም አሁን ደግሞ እያየሁህ በለው

ወሬኛ አረክ እኔ እንደው እጠብቅ ነው የምልህ። እንደው ዝም ብለህ ሱሪትን አታጠቃትም?

ዘምብሮ ደግሞ ወንድ ከነገ ጀምረህ ያንን ፌስታልህን ይዘህ ተቤት ይወጣልኝ። እንዲሁ ሲጀምር አይኒሽ ውጣ እንዳል ዘረፍጥሽ